ከዚህ ቀደም መሀል ፒያሳ ላይ ለሽያጭ ክፍት ያደረጉትን የንግድ ሱቅ ወደ እናንተ አድርሼ በርካታ ተመልካቾች የተጠቅማችሁበታል። አሁን ላይ ደግሞ ለሽያጭ ክፍት ያደረጉት አፓርትመንት ህንፃዎች አሉ። ዋጋቸው ምን ያህል ነው፣ በምን ያህል ካሬ ላይ ያረፈው የሚለውን ወደ እናንተ እያደረስኩኝ ቆይታ ያደርጋለሁ። እኔ ሰሚነኝ፣ ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ አብራችሁ እንደት ነሽ? እንኳን ደህና መጣሽ። አዎ፣ ቴብ እርመቸስ ቤቴ ነው። ቤትሽ ነው። አዲስ ነገር ባለ ቁጥር ወደ እናንተ እናመጣለን። ለማያውቅሽ እራስሽን ከማስታወቅ ጀምሪልኝ። እሺ፣ ኢክራም ጌታቸው እባላለሁኝ። ያው በቴሞሪል እስቴት የሽያጭ አማካሪ ነኝ። አብዛኛው ተመልካቾችሽ ያቆኛለሁ እያስባለሁ ሽያጭ ዘርፉ ላይ ደግሞ በደንብ ልምድ በሪል ስቴት ላይ በደንብ ልምድ ስላለሽም ነው ወደ አንቺ ብቀበለው። አሁን ላይ ደግሞ ድርጅታችሁ ቴምር ለሽያጭ ክፍት ያደረገው ሊሴ ያጠገብ አዲስ ሳይት አለ። እሱን ሳይት ለተመልካቾች ለማድረስ ነው ዛሬ ብቅ ያልኩት። ይመስለኛል በአካል ነው የምታሳይ ቃል ደገባሽልኝ ነው። እውነት ነው። ወደዛ እንሄዳለን። ያው ከዚህ ቀደም የአንቺ ሚዲያ ላይ የንግድ ሱቆችን በተደጋጋሚ ፕሮሞት አድርገን ተመልካቾችሽን በደንብ አብዛኛው ገዝተውት ወደውት፣ ገዝተውታል፣ ኢንቨስት አድርገዋል። ብዙዎች ደግሞ አፓርትመንት የላችሁም ወይ የሚል ጥያቄ ነበርና አሁን እዛው ፒያሳ ላይ ያው ዲ ሴ ትምህርት ቤት አጠገብ ላይ ነው አፓርትመንቶቻችን። እስኪ እንሂድና ኤሪያውን እንየው፣ ፒያሳን እዛ አካባቢ ሆነን ያለውን ነገር ዋጋውን፣ ካሬው ይመስላል የሚለውን አብረን ሂደን እንደ ደስ ይለኛል ወደዛ ልጅ የት ነው ያመጣሽኝ? ፒያሳ በጣም ነው የሚያምረው። ያምራል አይደል ፒያሳ። አሁን ያለነው ሴባስቶፖል ቴድሮስ አደባባይ ሴባስቶፖል ያለበት እዛ ጋ ነው ያለና አሁን ኦልሞስት ከሱ ዝቅ እንዳልሽ ቸርችል ማለት ነው። ኦኬ፣ እዛው ጋር ስለሆነ እየሸጥ ነው ያለነው ሳይት ሊሴ ትምህርት ቤት አጠጋ ቸርችል ጎዳና የምንለው ላይ ነው እየሸጥ ነው ያለና ያው ይሄን ይመስላል። ፒያሳ እንግዲህ ይሄን ይመስላል። በጣም ለኤሪ ነው የሚያምረው። እዚህ አካባቢ ለመዝናናት ለመኖር ብቻ ሳይሆን ለመዝናናት ራሱ ሂዱብኝ፣ ሂዱብኝ የሚባል አይነት ቦታ ነው። ከኮሊደር ልማቱ በኋላ ደግሞ በጣም ሻይን አደርጋት ነው። በያሳ አይደለም በጣም ነው ያለው። አረፍ ብለን እንቀመጥና ይሻላል። እንግዲህ እነሱ ሻማ አየር እያዩ እንዲኖሩ ነው ቴምሪ አመቻቸው። እውነት ነው። እስቲ አሁን ወደ ሳይቱ እንሂድ። ስለ ሳይቱ ንገሪ። ኦኬ የት አካባቢ ነው? ምን ምን አለ በዙሪያው? ላይ ያው መሀል ፒያሳ ነው፣ ግን ደግሞ አሁን ላይ ፒያሳ ያለችበትን ሁኔታ ለማያውቁ ከሀገር ውጭ ይላሉ፣ እንደኔም ደግሞ ብዙ ወደዚህ ብቅ ላላሉ ተመልካቾቼ የት አካባቢ ነው የተገነባ ያለው ሳይታችን? ያለው ፒያሳ ከዚህ በፊት ያው የንግድ ሱቆቹ ነው ፒያሳ ያልኩት፣ በተመሳሳይ አፓርትመንታችን የሚገኘው ፒያሳ ሊሴ ትምህርት ቤት አጠገብ ኤግዛክት፣ አሁን ያለንበት ቸርችል ጎዳና ማለት ነው። አሁን ያለነው እዚህ ጋር ቴዎድሮስ አደባባይ አለ አይደለ? እዛ አጠገብ ላይ ያለ ነው። ሳይታችን ዝቅላሽ፣ ዋናው መንገድ ላይ ፒያሳ ሊሴ ትምህርት ቤት አጠገብ ላይ ነው የሚገኘው። እምብርቷ ላይ የአዲስ አበባ እምብርት ላይ መኖር የሚፈልግ ሰው ካለ ዳውን ታውን በቃ በጣም ነው የሚያምረው። እዚህ እንዳልኩትም ለመኖር ብቻ ሳይሆን የተለያዩ አካባቢ ላይ የሚኖሩ ራሱ የአዲስ አበባ ነዋሪዎች ለመዝናናት የሚመች ቦታ ነው። ደግሞ በጣም አምሮበታል እንዳልሽ፣ ከኮሪደር ልማቱ በኋላ ወደ ህንፃው እንግባ። አሚኒቲ ውስጥ ምን ምን አለው ይሄ ህንፃ? ሌክዥሪ የሚባል አይነት አፓርትመንት ነው ወይ ምን ምን ያካትታል የሚለው ንገሪ። እሺ እዚህ ቦታ ላይ እየገነባን ያለ ነው። ግራውንድ ፕላስ 19 የሆነ ህንፃ ነው። ባለ አንድ፣ ባለ ሁለት፣ ባለ ሶስት መኝታ አማራጮችን የያዘ ትንንሽ ካሬዎችም አሉት። ሰፋ ያለ ካሬ የሚፈልግም ሰፋ ያለ ካሬ የያዘ ጂፕላስ 19 ህንፃ ነው። ሶስት ሊፍት አለው። ሁለት ደረጃ በካፕ ጄነተር ትራንስፎርመር የራሱ የህንፃው ማለት ነው። መጨረሻ ላይ ደግሞ ሙሉ ፒያሳን ማየት የሚችል ኦፕን ቴራስ አለው። ይህንን ሙሉ ቪው ማየት የሚችል ማለት ነው። ስፔሻሊ ደግሞ ፍሬንድሽፕ ፓርክ ቀጥታ ሳይታችን ወደ ፓርኩ ቪው ያደርጋል። ሁሉንም ቪው የሚያደርግ አሪፍ ቴራስ አለው። ሶስት ወለል የመኪና ማቆሚያ አለው። ዘመናዊ ካር ሊፍት የምንለው ማለት ነው። የመኪና ማቆሚያ አያሳስብም። ከበቂ በላይ አለው። መሀል ከተማ ላይ ደግሞ ሰው የመኪና ማቆሚያ ይመስለኛል በጣም የሚያሳስበው ነገር። በጣም ስፔሻሊ ኮሊደር ልማቱ ከተሰራ በኋላ በጣም ከተማችን ላይ መኪና መንገድ ዳር በፊት መቆም ይቻል ነበር፣ አሁን ላይ ስለቀረ በጣም የመኪና ማቆሚያ ችግር ነው። ሶ አሁን ላይ የሚገነቡ ህንጻዎች የመኪና ፓርኪንግን በደንብ ኮንሲደር ማድረግ አለባቸው በሚል እኛም ከበቂ በላይ ፓርኪንግ አድርገን ያስቀመጥነው። መልካም። ከአነስተኛ ካሪው ጀምሮ እስኪ ንገሪኝ፣ በምን ያህል ካሬ ላይ ነው ባለ አንድ መኝታው ጀምሮ ያረፈው? ዋጋውስ ምን ያህል ነው? ቅድመ ክፍያ ከፍለው ቤቶቹን የራሳቸው አድርገው በረጅም ጊዜ ክፍያ ያመቻቸችላቸው ያከፋፈል ሂደት ካለ እሱን አያይዘሽ መልካም። ቴምር እንግዲህ የሚታወቀው በብዛት አነሳነስ ያሉ ካሬዎችን፣ ዝቅተኛ አነሳነስ ያሉ ቅድመ ክፍያዎችን ለደንበኞች ኢዝሊ ቤት እንዲገዙ በማድረግ የሚታወቀው ሰው። እዚህ ህንፃ ላይ እንዳልኩሽ ከባለ አንድ እስከ ባለ ሶስት መኝታ አለ። እያንዳንዳቸውን ብናይ ባለ አንድ መኝታ ስልሳ ሶስት ካሬ አለ እሱ ላይ የሱ ሙሉ ክፍያው የሚሆነው ስድስት ሚሊዮን 930 ሺህ ብር ነው። ኦኬ ቅድመ ክፍያው አስር ፐርሰንት ነው 690 ሺህ ብር ማለት ነው። ስለዚህ 690 ሺህ ብር ከፍሎ ማለት ነው ያሳለ ፒያሳ ኤግዛክት ማለት ነው መግዛት ይችላሉ። ባለ ሁለት መኝታ ሰማንያ ስድስት ካሬ አለ። የሱ ሙሉ ክፍያው 9 ሚሊዮን 450 ሺህ ብር ቅድመ ክፍያው 945 ሺህ ብር ነው አስር ፐርሰንቱ ማለት ነው። ባለ 3 መኝታ ደግሞ ስመጣ 114 ካሬ አለ። ባለ 3 መኝታ ሰፋ ሰፋ ለላ 12 ሚሊዮን 100 ሺህ ብር ነው ሙሉ ክፍያው ባለ 3 መኝታው። ቅድመ ክፍያው 1 ሚሊዮን 210 ሺህ ብር ነው የሚሆነው ባለ 3 መኝታው ማለት ነው። ያው የሁሉንም ትንሽ ትንሽ ካሬ ተናገርኩ እንጂ አሁን ባለ 2 መኝታ ሰማንያ ስድስት ካሬ አልኩ እንጂ አለ ከፍ ያለ ካሬ ባለ 2 መኝታ፣ ባለ 3 114 አልኩ እንጂ ከፍ ያለ አለ። እስከ 146 ድረስ ይደርሳል ባለ 3 መኝታ ዋጋቸውና ካሬያቸው ይመስላል። መልካም እንግዲህ ያከፋፈል ሂደቱ ውስጥ እነዚህ አስር ፐርሰንት ከፍለው እነዚህም ቤቶች የራሳቸው ካደረጉ በኋላ ያው ሙሉ ሙሉ ለሙሉ ከፍሎ ሙሉ ክፍያውን ዘግቶ ቤቱን የራሱ ማድረግ ይችላል። ግን ደግሞ አስር ፐርሰንት ከፍቶ የራሱ ያደረገ ሰው ከዛ በኋላ አከፋፈል ሂደቱ ፕሮግረስ ቤዝድ ነው፣ ታይም ቤዝድ ነው፣ ግንባታውን እያዩ ከሆነ እሱን ግልጽ አድርጊ። እሺ አከፋፈላችን ፕሮግረስ ቤዝድ ነው፣ ዊች ሚንስ አስር ፐርሰንት ቅድመ ክፍያ የከፍሉና ደንበኞች ቀሪው ዘጠና ፐርሰንት ይከፋፈላል በኮንስትራክሽን ፕሮግረሱ ማለት ነው። ግንባታውን እያዩ ነው የሚከፍሉት። አሁን ፋውንዴሽን ጨርሰናል። ፋውንዴሽን ጨረሰን ነው ለሽያጭ ያወጣ ነው። ሶ አስር ፐርሰንት ይከፍሉና ቀሪውን ክፍያ እንዲሁም ምን መሰለች ሰንዬ አምስት አምስት ፐርሰንት እያደረጉ ነው የሚከፍሉት። ባለአንድ መኝታው ስድስት መቶ ዘጠና ሶስት ሺ ብር ነው። ቅድመ ክፍያው አልኩ አስር ፐርሰንት። ኔክስት ክፍያ የሚሆነው የስድስት መቶ ዘጠና ሶስት ሺ ብር ሀፉን ነው። ኦልሞስት ሶስት መቶ አርባ ሶስት ሺ ብር፣ አምስት ፐርሰንቱን ማለት ነው። በጣም ከዛ በኋላ ክፍያውን ከጊዜ በኋላ ስለሆነ ትንሽ ትንሽ ሳንቲም ጣል እያደረገ ቤት መግዛት፣ ያው ደግሞ እዚህ ሎኬሽን ላይ ነው። ቀስ እያሉ በግንባታው መሰረት አምስት አምስት ፐርሰንት እያደረጉ መሀል ላይ የተወሰነ አስር አስር ፐርሰንት ሁለት ያለ በሁለት አመት ተኩል ይከፍላሉ ማለት ነው። ፕሮግረስ ቤስድ ነው። አድቫንቴጁ ምንድን ነው? በታይም አናስቀምጠው። ታይም ከሆነ ተገነባም አልተገነባም ሊከፍሉ ነው። እኛ ግን ፕሮግረስ፣ ግንባታውን እያዩ ነው። ሴከንድ ፔመንት ሲጠይቅ ሴከንድ ፔመንት ፈርስት ወለል ላይ ከሆነ ፈርስት ወለል ማለቁን አይቶ ቪዲዮ ልከንላቸው መጥተውን ቪዚት አስደርገናቸው ለሰከንድ ፔመንት የሚከፍሉ ተከፋፍሎ በሁለት አመት ተኩል ይከፍላሉ ማለት ነው በጣም ጥሩ በምን ያህል ጊዜ ነው እነዚህን ቤቶች ውስጥ ገንብታችሁ አጠናቃችሁ ለደንበኞች ለማስረከብ እቅድ የተያዘው ዲሊቨሪ ታይም ላይ ስቴምር ምን ያህል ሲሪየስ እየሰራ ነው በተባለው ጊዜ ይደርሳሉ ለደንበኞች እሺ እነዚህ ሳይቶች ሁለት አመት ከስድስት ወር መረከቢያቸው በሁለት አመት ከስድስት ወር አጠናቀን እናስረክባለን ከዚህ በፊት የንግድ ሱቅ ሰርቻለሁ አንቺ ቻናል ላይ በተደጋጋሚ እውነቴን ነው የምልሽ በጣም ደንበኞች ሳቲስፋይድ ናቸው የገዙ ደንበኞች በደንብ እሱ ሳይት እየተገነባ ነው። ኮንስትራክሽኑ 24/7 ነው እየተሰራ ያለው ነው፣ የንግድ ሱቁ ማለት ነው። ኦልሞስት አሁን ሰርድ ፔመንት ላይ ደርሰዋል፣ ኮንስትራክሽኑ ከመሄዱ የተነሳ ይሄም እንደዛው ነው። ምንም ኢሹ፣ ምንም አይነት ኤክስኪዩዝ የሌለው ሳይት ነው። ፒያሳ ላይ ነው ያለው፣ የኮሊደር ልማት ዋና መገኛ የሆነች ቦታ ላይ ነው ያለው። የጨረታ ቦታ ነው። ኦን ታይም መረከብ ያለበት ሳይት ነው። በሁለት ዓመት ተኩል እናስረክባለን። ደንበኞችም አስር ፐርሰንት ከፍለው ቀሪ ዘጠና ፐርሰንት በሁለት አመት ተኩል ቀስ እያሉ ይከፍላሉ ማለት ነው። ቴምርስ እንደው ከዚህ ቀደም ለማያውቁ ተመልካቾች ቴምር ገንብቶ ያጠናቀቀውና ለደንበኞቹ ያስረከበው አፓርትመንቶች፣ የንግድ ሱቆች አሉ ወይ? መልካም ቴምር ያው ደጋግሜ ከዚህ በፊት የነበሩትን ቪዲዮዎች ላይ ገልጬዋለሁ። ከተመሰረተ ሰባት አመቱ ሆኖታል። ሰባት አመት በሪል ስቴት ነው፣ በኮንስትራክሽን አስር አመት ሰርተናል። በዚህ በሰባት አመት ውስጥ ስድስት ሳይት አስረክቧል ሙሉ በሙሉ አጠናቀን ለደንበኞች አስረክበናል ስድስት ቢልዲንጎች ማለት ነው ዊች ሚስ ከሶስት መቶ አርባ በላይ አባወራዎችን የቤት ባለቤት አድርገናል በዚህ በስድስት ዓመት ውስጥ ማለት ነው አሁን ላይም ያው በጥራት በላቀ ፍጥነት ነው እየገነባን ያለ ነው ተማመኑብን ምንም ጥያቄ የለውም ቴምር ላይ ቴምር ሲጀመር ለወጣቱም ነው የሚገነባው እንደዚህ አሁን ፒያሳ ላይ ባለ አንድ ባለሁለት ባለሶስት በዚህ ዋጋ በስድስት መቶ በስድስትመቶ ዘጠና ምናምን ሽህ አይገኝም። ኢዝሊ በቃ ወጣቱ ለምን ኢዝሊ አይገዛም? ቤት መግዛት ተብሎ ሲታሰብ ለምን ትልቅ ብር ጭንቅላታችን ላይ እንትን ይለናል? ኢዝሊ እየከፈሉ የቤት ባለቤት ይሆኑ የሚል ዓላማ ይዞ ስለተነሳ በጣም ኢትዮጵያ ውስጥ ሆነስትሊ ነው ማውራሽ፣ አዲስ አበባ ላይ በተለይ በጣም ወጣቱ ኢዝ የቤት ባለቤት ያደረገው ብቸኛው ድርጅት ምር ነው። መልካም እንግዲህ፣ አሁን እዚህ ኤሪያ ላይ ቤት ለሚገዙ ተመልካቾች ከመኖሪያ ባለፈ ለኢንቨስትመንት ካሰቡት ምን ያህል ተጠቃሚ ይሆናሉ? እዚህ አካባቢ ላይ ምን ያህል እየተከራየ ነው መኖሪያ ቤቶችስ እስኪ የሚለውን ለማከራየት የሚያስቡ ተመልካቾች ካሉ፣ ለመሸጥ የሚያስቡ ተመልካቾች ካሉ አሁን ላይ ቢገዙ እንዳቺ ከሁለት ዓመት ከምናምን በኋላ ምን ያህል ብር ያተርፉበታል የሚለውን እስኪ እንደ ባለሙያ የተወሰነ ንጋ ነው ከረንትሊ ባለው ልንገርሽ። አሁን ላይ በዛሬው ብናየው ፒያሳ ኤሪያ ላይ ከሁለት ሺህ ዶላር በላይ ይከራያል አፓርትመንት ቤት። የእኛ ሳይት ደግሞ ያለው ኢማጅን ሊሴይ ትምህርት ቤት አጠገብ ነው። ኦልሞስት ሰው ተፈላጊ ነው። በጣም ተፈላጊ ቦታ ነው። ፎሬነሮች ይበዛሉ። ዝ ኤሪያ ላይ ከሴኩሪቲው ከሴፍትው አንጻር ሁሉም ሰው መኖር የሚፈልግባት ቦታ ናት ፒያሳ። ከሁለት ሺህ ዶላር በላይ ይከራያል። ከሁለት ዓመት ተኩል በኋላ ደግሞ ኢማጂን ቤቱን ሲረከቡት ምን ያህል ነው ሊሆን የሚችለው? እነሱን ተመልካቶችም ይሄንን ገዝ ማድረግ አይከብዳቸውም። ሰው ልኑርበትም ቢሉ በጣም ብዙ ፋሲሊቲዎች ያሉበት ለአከራዩ ቢሉ በደንብ ሪተርን ኢንቨስትመንቱ በጣም አሪፍ የሆነ ሎኬሽን ነው። ፒያሳ ማለት ስለዚህ ተጠቃሚ ናቸው። ለኢንቨስትመንት ላሰብም ሰው ያለ ሀሳብ እንዲገዛ። መልካም እኔም እንግዲህ ቦታውም በጣም ወድጆ አለው። ወደ ፒያሳ ብቅ ካልኩ ትንሽ ቆየው። ከዚህ ቀደም ማንች የነበርሻዶ አካባቢ ለንግድ ሱቅ ስመጣ አሁን ላይ ያለችበትን ሁኔታ ያሳየሽኝ፣ አሁንም ያመጣሽኝን ኤሪያ ወድጆ አለው። የሚጠየቅ አይደለም ብዬ ነው አካባቢው ላይ የሃይማኖት ተቋማት አሉ ወይ ትምህርት ቤቶች አሉ ወይ? ሆስፒታሎች አሉ የሚለው የሚጠየቅ አይደለም። ይ ነው ግን በተወሰነ ለማያውቁት አሁን ላይ ያለበትን ኤሪያውን ሁኔታ ለመኖር ካሰቡ እዚህ አካባቢ ላይ ምን ያህል ምቹ ነው የሚለውን ነገርና እናጠቃለን። መልካም እና ነው እኛ እንኳን አንድ ወር ሁለት ወር ቆይተን ስንመጣ ምን ያህል የፒያሳ ለውጥ ጥያቄ ናት፣ አይደለም እንኳን፣ አይደለም ከሀገር ወጥተው በጣም ረጅም ጊዜ የቆዩ ፒያሳ እኔ ድሮን ፒያሳ የሚያውቁት የሚያውቋት ሰዎች አይደለም እኛም እየረሳናት ነው። ስንመጣ አዳዲስ ነገር ነው ሁሌ የምናየው ምንም ጥያቄ ውስጥ የሚያስገባ አይደለም። የሌለ ነገር የለም ፒያሳ ላይ ነጋሪ ያስፈልገው፣ ግን ለእነሱ ለመንገር ያክል ኤግዛክት ሳይታችን ሊሴ ትምህርት ቤት አጠገብ ነው ብዬሻለሁ። ከትምህርት ቤት ብንጀምር ጥቁር አንበሳ ትምህርት ቤት አለ፣ ሊሴ ገብረ ማርያም ትምህርት ቤት አለ። አጠገባችን ላይ ሆስፒታል ጥቁር አንበሳ ሆስፒታል ኦልሞስት ፊት ለፊታችን ነው የሚሆነው። ሆቴሎች አሉ፣ ሸራተን በቅርብ ርቀት ላይ ይገኛል። ሞሎች፣ ኤሊያና ሞል እዚሁ ፒያሳ ላይ ያለው ከጀርባችን ሞሎች አሉ የሃይማኖት ተቋማት መስጂድ አለ፣ ቤተክርስቲያን አለ። በቅርብ ርቀት ላይ ልጆቻቸውን ማጫወት ማናፈስ ቢፈልጉ ዋናው ደግሞ ዋናው ፍሬንድሺፕ ፓርክ ከጀርባችን ነው። እንደውም ኤግዛክት ሳይታችን ቪው ያደርጋል ወደ ፍሬንድሺፕ ፍሬንድሺፕ ቪው ያላቸው አፓርትመንቶችም አሉ። ከነዛ ውስጥ መርጠው መግዛት ይችላሉ። እዛው ህንፃ ላይ ሰው ፍሬንድሺፕ ፓርክ አለ ከጀርባችን ደንበኞች ከልጆቻቸው ጋር ጊዜ ማሳለፍ ቢፈልጉ ንጹህ አየር መውሰድ ቢፈልጉ ከከተማ መውጣት አይጠበቅባቸውም። እዚሁ አቅራቢያችን ላይ ሁሉንም የያዘ ነው። ምን ምን ይሌላል? ስለዚህ ሁሉም አለ። ስለዚህ ለመኖር ምቹ ነው። ቴምር፣ እንግዲህ ይሄን አሁን ዛሬ የመጣሁበትን ተመልካች ለማድረስ የመጣሁበትን አፓርትመንት ብቻ ፎከስ አደረግን እንጂ በርካታ አፓርትመንቶችን ከተማችን ላይ እየገነባ ያለ ድርጅት ነው። እንዲሁም ደግሞ የንግድ ሱቆቹን እነሱን ጠቀስ አድርጊልኝ እና በመጨረሻ ማስተላለፍ ፈልጌ ሀሳብ ካለ መልካም አንድ ነገር ግን እዚህ ያስቀረሻትን ነገር ልንገርሽ። እዛ ከፋፈሉ ላይ ቅድመ ክፍያ ከፍለው ቀሪውን ቀስ እያሉ ይከፍላሉ ብዬ ነበረ። እሱ ላይ ብዙ ደንበኞች የሚነሳ ጥያቄ አለ፣ አትጨምሩብንም ወይ ዋጋ ባላችሁን ነው ምትጨርሱት? የሚል አይነት ጥያቄ አለ። እኛ ውላችን ሙሉ በሙሉ በኢትዮጵያ ብር ነው፣ ምንም አይነት ጭማሪ የለውም። ምንም አይነት ዶላር ከረንሲ ጋር የሚገናኝ ነገር የለም። ሶ ፊክስድ የከፈሏትን ብር ነው በሁለት አመት ተኩል እየከፈሉ የሚሄዱት። ምንም አይነት ጭማሪ የለውም ማለት ነው። ከዛ በተጨማሪ ቴምር በርካታ እየገነባቸው ያሉት በተለያዩ አካባቢዎች ላይ አፓርትመንቶች አሉ። እነሱን ጠቀስ እናድርና መልካም እየገነባን ነው። ፒያሳ አካባቢ አሁ እንዳልኩሽ፣ ከዚህ ቀደምም የንግድ ሱቆች ሰርተናል። አሁን ላይ አፓርትመንቱን እየሰራን ነው። የሚገርምሽ ሰንዬ የንግድ ሱቆቹን ኦልሞስት በማጠናቀቅ ላይ ነን። ሽያጭ አልቀዋል ማለት ይቻላል። ይደውሉ አያገኙም። እስኪ ላልሰሙት ደንበኞች ቢ የተወሰነ ግራውንድ ፍሎር ላይ አለ ሙሉ ክፍያው ሰባት ሚሊዮን ብር ነው። ቅድመ ክፍያው ሁለት ሚሊዮን ስምንት መቶ ሺህ ብር ነው። አንደኛ ፍሎር ላይ ሙሉ በሙሉ አልቋል የለንም። ሁለተኛ ፍሎር ላይ የተወሰነ አራት ዩኒት፣ አምስት ዩኒት አለን። ሁለተኛ ፍሎር ላይ ሙሉ ክፍያው አራት ሚሊዮን ስምንት መቶ ሺህ ብር ነው። ቅድመ ክፍያው አንድ ሚሊዮን አምስት መቶ ሺህ ብር ነው። ሶስተኛ ፍሎር ላይ ሙሉ ክፍያው አራት ሚሊዮን ሁለት መቶ ሺህ ብር ነው። የእሱ ቅድመ ክፍያው አንድ ሚሊዮን ሁለት መቶ ሺህ ብር ነው። አራተኛና አምስተኛ ፍሎር ላይ ሙሉ ክፍያቸው ሶስት ሚሊዮን 900 ሺህ ብር ነው። አሁን ላይ ቅድመ ክፍያ የሚከፍሉት 900 ሺህ ብር ነው ማለት ነው። ነገር ግን የፒያሳው ሱቆቹ በአንድ አመት ከስድስት ወር ነው የሚረከቡት። አፓርትመንቱ በሁለት አመት ከስድስት ወር ነው። የንግድ ሱቁ አንድ አመት ከስድስት ወር ነው። ምክንያቱም ሞል ነው። በመደወል በመግዛት እንዲሳተፉ እነሱ ላይም መልክቴ ነው። ሌሎችም በርካታ አፓርትመንቶች አሉ ከተማ ላይ። ቀደም ብሎ ከአንቺ ጋ ባደረግነው ቆይታ ቪዲዮ ላይ ባለው በደንብ በማብራሪያ ማየት ይችላሉ። በመጨረሻ ማለት ፈልጉ ካለ እሱ። መልካም እንግዲህ፣ በመጨረሻ ማለት የምፈልገው ፒያሳ ላይ ተወልዳችሁ ያደጋችሁ፣ ፒያሳ ላይ ትዝታ ያላችሁ፣ ሊሴ ትምህርት ቤት የተማራችሁ፣ አገር ውስጥም ከሀገር ውጭም ያላችሁ የድሮዋ ፒያሳ እንግዲህ በድጋሚ ነው ለሽያጭ የወጣችሁ እንደ አዲስ ዘመናዊ ሁና በተለይ ከኮሊደር ልማቱ በኋላ ዘመናዊ ሁና በንግድ ሱቅን በአፓርትመንት መታለች ማለት ነው ቴምር ፕሮፐርቲስ ፒያሳ ኤግዛክት ሊሴ ትምህርት ቤት አጠገብ ላይ ባለ አንድ መኝታ ባለ ሁለት መኝታ እንዲሁም ባለ ሶስት መኝታ አፓርትመንቶችን ከ6 ሚሊዮን 900 ሺ ብር ሙሉ ክፍያ ቅድመ ክፍያው ደግሞ ከ690 ሺ ብር ጀምሮ ነው እየሸጠ ያለው ቀስ እያላችሁ ዘና እያላችሁ የምትከፍሉት በሁለት አመት ተኩል የምትራከቡት ፕሮጀክት ነው ፒያሳ ላይ ነው ቦታው ተጠቀሙበት ነው የምለው ኤግዛክት ፍሬንድሺፕ ፓርክ ጀርባ ላይ ነው የሚገኘው ተጠቀሙ፣ እድሉ አይለፋቸው ነው። እኔም እንግዲህ ይህንን መረጃ የሰሙ ተመልካቾች መጥተው በአካል አይተው ያለበትን የሳይቱን ሁኔታ እንዲሁም ደግሞ እንዳልኩትም ረጅም ዓመት በዚህ ሙያ ላይ ልምድ ስላለሽ ከአንቺ ጋር ተማክረው እንዲወስኑ ስልክሽን ከዚህ ቪዲዮ ስር አስቀምጣለሁ። ወደ አንቺ በማንኛውም ሰዓት ደውለው እንዲሁም ሀገር ውስጥ ለሌሉ እና በሰዓቱ ይህ ቪዲዮ ባዩበት ሰዓት ለማውራት ምቹ የሆነ ሁኔታ ላይ ካልሆኑ በዋትሳፕ፣ በቴሌግራም በሚመቻቸው መልኩ አንቺን ኮንታክት በማድረግ በቪዲዮ ቻት የሳይቱን ሁኔታ እንደዚሁም ደግሞ የሁሉን ሁኔታ ከአንቺ ጋር ተማክረው እነዚህን የነገርሽኝን አፓርትመንቶች እንዲሁም የንግድ ሱቆች የራሳቸው እንዲያደርጉ መልክቴ ነው። ጊዜ ጊዜሽን ስለሰጠሽኝ ከልብ ነው የማመሰግነው። በጣም ቆንጆ ኤሪያን ያሳይሽ። ተመልካቾችም ቢጠቀሙ እዚህ ኤሪያ ላይ ይህንን አየር ኢንጆይ እያደረጉ እንዲኖሩበት መልክቴ ነው። እኔ ማመሰግናለሁ። ሰንዬ መልካም ቀን ይሁንልሽ።